ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ከቀናቶች በኋላ ተመልሼ መጥቻለሁ። ትንሽ አሞኝ ነበረ፣ አሁን ግን በደንብ ተሽሎኛል፣ እግዚአብሔር ይመስገን። ለጠየቃችሁኝ ደግሞ በጣም አርጌ አመሰግናለሁኝ። ተመልሼ ስመጣ ደግሞ ጨሪቃዎች በፍቅር እምር ድምቅ ፍክት ብለው ስላገኘኋቸው በጣም ደስ ብሎኛል። የትናንትናው ቪዲዮ ደግሞ በጣም ደስ ይል ነበረ። እንደ ሀሳብ አብረው ቢኖሩ እኔ በጣም ደስ ይለኛል የብዙዎችም ፍላጎት ነው። የጨሪቃ ፋሚሊ ሀይሚዬና ብሩኬ አብረው ቢኖሩ በጣም ደስተኞች ነን። ምክንያቱም በመካከላቸው ክፍተት እንዲፈጠር ስለማንፈልግ፣ እንዲለያዩ ስለማንፈልግ፣ አንድነታቸውን ፍቅራቸውን ስለምንፈልግ አብረው ቢሆኑ በጣም ደስ ይለኛል። ሁለት ደግሞ እንደ ልጅ ሁለት ቆንጅ የሆኑ ጥንቸሎች አሉ። የፍቅር አድማቂዎች ማለት ነው እና። እነሱን ይዛችሁ አብራችሁ አንድ ቤት ውስጥ ብትኖሩ በመካከላችሁም ብዙ ጊዜ ክፍተት አይፈጠርም፣ ጥርጣሬም አይኖርም፣ እንደገና ደግሞ ስጋትም አይኖርም። ብዙ ነገሮች ይጠባሉ። አብራችሁ ስትኖሩ ትተሳሰባላችሁ አደለ? ብዙ ነገር ማለት ነው። እስከ ዛሬም ብዙ ነገር እየተሳሰባችሁ እርስ በራሳችሁ ብዙ ነገር እንትን እያላችሁ ነው እዚህ ደረጃ የደረሳችሁ ብዬ አስባለሁ እና ነውም ደግሞ ከዚህ በኋላ ደግሞ አብራችሁ ብትኖሩ ወይም ሁለት ክላስ ያለው ቤት ተከራይታችሁ ብትኖሩ ጥሩ ነው ብዬ አስባለሁ። ጋሽ ብሩኬ ደግሞ ሽምግልና ብትልክ እ በወግ በማረክ ሰብሰብ ብላችሁ ደግሞ ብትኖሩ በጣም ደስ ይለናል ማለት ነው። ያው ልጆች ናችሁ፣ ወጣቶች ናችሁ፣ ብዙ ነገር ከፊታችሁ እንደሚጠበቅባችሁ እናውቃለን። ግን ይሄ በቃ ከሁሉ ነገር ከጨሪቃዎች ጸባይ በቃ እልከኝነታችሁን ቀዝቀዝ አድርጋችሁ ያለውን ነገር አስተካክላችሁ ወደ ቁም ነገሩ ብትገቡ በጣም ደስ ይለናል፣ ምክንያቱም የእናንተን አንድነት የእናንተን ስኬት የእናንተን ትልቅ ደረጃ መድረስ በጣም ብዙ ሰው ይፈልገዋል። በዛው ልክ ደግሞ አንዳንድ ሰዎች የእነሱን አንድነት፣ እነሱን ለመለያየት ብዙ መንገድ የሚሄዱ ሰዎች አሉ። ለነዚ ሰዎችም ደግሞ ብዙ እንትን ይላል ብዬ አስባለሁ። ግን ደግሞ እንደዛ ቢሆንም ደግሞ እንደዚው በጓደኝነት በፍቅረኝነት ደግሞ አንድ ቤት ውስጥ ሁለት ክላስ ያለው ቤት ተከራይታችሁ ተሳስባችሁ ብትኖሩ እኔ በጣም ደስ ይለኛል፣ እንደ ሀሳብ። ምክንያቱም ብዙ ነገሮች ስለሚቀንሱ ስለሚጠቡ፣ ይሄ መጥፎ ነገር የምንላቸው ይሄ ስጋት አለ፣ ብዙ ነገሮች አሉ፣ ሶስተኛ ወገን አለ። ለየብቻ ስትሆኑ መቼም ብዙ ነገር ትሰማላችሁ። ሀይሚዬ ብዙ ነገር ትሰማለች፣ ብሩኬ ብዙ ነገር ይገባል። ምክንያቱም ሁለታቸው እንትን ለማለት ብዙ ሰው ይጥራል እና አንዳንድ ሰዎች እነዛን ነገሮች እንዲጠቡ ያደርጋል ብዬ አስባለሁ። እና በዛ ላይ ደግሞ በደ ተላምዳቸዋል ተላምዶ ደግሞ ለየብቻ መኖር ደግሞ የሆነ የሚፈጥረው ስሜት አለ። ይከፋችኋል። እየታጫወታችሁ እየተላፋችሁ ብዙ ነገር እያወራችሁ አብራችሁ ሆናችሁ ምናምን ከዚ የሆነ ሰዓት ላይ ደግሞ ተለያይታችሁ ስትኖሩ በጣም ነው የሚደብረው። የሆነ ስሜት አለው እና ያለውን ነገር ተነጋግራችሁ ብታስተካክሉት እና አብራችሁ ብትኖሩ በጣም ደስ ይለናል። ይህንም ደግሞ ያሉ የእናንተን አንድነታችሁን ፍቅራችሁን ስኬታችሁን አንድነታችሁን ስለምንፈልገው በመካከላችሁ ክፍተት እንዳይፈጠር ስለምንፈልግ ነው እና ያው ከትናንት በኋላ ከትናንትና ወዳው ደግሞ ያው ቴዲ ይቅርታ ጠይቋል። እንግዲህ ቴዲ ለስራ የሚሆን ይምጣ ለፕራንክ የሚሆን ወይም ለቁም ነገርም ወይም ሪል የሚሆን እሱን እነሱ ናቸው የሚያውቁት ግን እንደዚህ ሙሉ በሙሉ ሰው ማመን ደግሞ ትንሽ ይከብዳል። አንዳንድ ጊዜ ሰው እኔ እንጃ አላውቅም። በአሁኑ ሰዓት ላይ ነገሮች በጣም ይከብዳሉ። ይሄ በቃ እንትን ነው ብሎ ለመቀበል ይከብዳል እና የሚፈጠረው ነገር አይታወቅም። ብሩኬ አሁን ወደ ቤቴ ልመለስ ሲል ደግሞ ምን እንደሚታሰብ አይታወቅም። ምክንያቱም ብዙ አንዳንድ ሰዎች በጣም የነሱን አንድነታቸውን የማይፈልጉ በሰው እንትን እያሉ የሆነ እንትን የሚበጠብጡ ሰዎች ስም ስላሉ እሱ ነገር እንዳይፈጠር እንደው አብራችሁ ብትኖሩ ብዬ አስባለሁኝ። እና ውድ ቤተሰቦቼ ደግሞ በጣም አድርጌ አመሰግናለሁ። ለጠየቃችሁኝ ደግሞ በጣም አድርጌ ነው የማመሰግነው። ያው ትንሽ አሞኝ ነበር፣ በእርግጥ ጉፋና ያመመኝ ግን ጉፋኑ በጣም ከባድ ነበረ። በዛ ላይ ደግሞ ያው ሴትዮ ወልዳለች፣ ስራም በዛብኝ፣ እረፍትም አላገኘውም እና ተደራረበብኝ መሰለኝና፣ ግን አሁን እግዚአብሔር ይመስገን ሁሉም ሰላም ነው፣ ደህና ነኝ። ድምፄን ሁሉ ዘጋግቶ የነበረ ግን በጣም ብዙ እህቶች ሲጠይቁ ነበረ። በጣም አድጌ ነው የማመሰግነው እግዚአብሔርን። በጣም ንንጅ አላውቅም፣ ቃል የለኝም። ምንነሽ ነው ጠፋሽ ምናምን ብላችሁ ለጠይቃችሁኝ በጣም አድጌ አመሰግናለሁ። ጠያቂ ያሳጣኝ ነው የሚባለው አደለ እና ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ቻናሌን